ፕሮሰሱን የማስገባው ምክንያቱም አንዴ ካገቡ ምንም ይፈጠር ምንም ይፈጠር ምንም የምታመጣው ነገር ይክል እስከ ዛሬም እኮ የለም። መቼም ቢሆን አታገባም አታገባም። ለዛውም ደግሞ ልታገባ ይርከው አረብ ሴት ነች። ያችን አረብ ሴት አግባልን እንካ። ለዛውም ዩትበር ሆነ አረቦች ደግሞ ዩትበር መሸም ሳይድ አንድ አረብ ሴት ላገባ ነው ስላለ ልጆች እያል እንጓተት ማግባት መፍቱ ነው። እንኳን እዛ እያገባ እያገባረ ይሄዳለው አለች። አንተና አንተም ቪዲዮ ትደነፋ ነበረ። አሁን ሰላምና ሱመያ ሰላምን ሰጡኝ። ሰላም ልታገባ ነው ስትባል በራ መጣች። እኔ አደለውም። ለምን እኔም የሆነ ሰው ከተከተለ ምናገባኝ? አልመጣ መመጣ መስሎ ሲፈጠር፣ አንተና እሷ ችግር ካለባቸሁ እዞ ችግራችሁን ፍቱ። ከኔ ስሙ እኔን አውጣ ደግሞ ዛሬ እኮ ጭራሽ እስከ ዘር ማንዝሬ ምናምን ያስገባኝ። እስከ ዘር ማንዝራችሁ ብትመጡም አገባለሁ። እመጣ መስሎ ከሆነ አልመጣም ሲፈጠር። አንተ መቼም አታገባም፣ እንዲቹ እያወራህ እድሜህ ያልቃል። አታገባም መቼም። እንዴ ጉድ እኮ ነው። ምንድን ነው ቃለ ዩቱብ ላይ ወጥቼ ላገባ ነው አለ። አግብቼ ነው የምመጣው፣ ቪዲዮ ለቃለሁ። ከዛ እንደውም መጀመሪያ የምለቀው የሰርገን ቪዲዮ ነው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 እኔ እራሱ እኮ ግራ ጋብታኛለች ማለት ነው። እሱ ቪዲዮ እንደ እንደውም ሶማያ ላ ነሄድ ምናምን ብላ እንዳለቻት ነው እንደውም ሶማያ ራሱ የተናገረችው ማለት ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የእሷ አብሻፊ ሰቦይ ብያላችሁበት ሰላማችሁ ብዙ ጊዜ ይበል እልኝ እያልኩኝ ላይክ፣ ሸር፣ ሰብስክራይብ ማድረጋቸውን እንዳትረሱ ማለት ነው። ስላዩ በአዲስ ቪዲዮ መቻለውኝ እንግዲህ ዛሬ ሰላም ሶማያ ሰይድ እንግዲህ ተገናኝተዋል። ምን ታደርጋላችሁ? ተገናኝተዋል ተገናኝተዋል። ሰላም እንግዲህ ሰኢድን ተከትላ መታለች። ሰላም እንግዲህ ሰኢድን ተ እኔ የምለው ሰኢድን ተከትላ መጣች ማለት ነው። ማለት ይችኛዊቱ ሱመያ አልከተልም አልሄድም ለምን ልጆች ወደ ምናምን በነገራችን ላይ ሱመያ ራሱ ባለፈው ምንድን ነበር ያለችው ከሰላም ጋር እንደማትገናኝ ሰላም ስልክ እንደማታነሳለት የምን እንደተመለሰች ብላ ነበር ያወራችው። አሁን ግን እንደሚገናኙ ተናገረች። በአንድ አፍ ሁለት ወሬ ማለት ነው። ታው ግን ታው ታው እና ሳይድ አሁንም ቢሆን መቼም ማያገባም እየተባለ ነው። በነገራችን ላይ ወሬ ብቻ ያደረገው እሱ እራሱ አንዛዛው ታንዛዛ ሞት የሆነ ነገር አስባችሁ ወሰናችሁ፣ በጭርስ አድርጎ ማለት ነው። ልክ ከጨረሰ በኋላ ለምን ላገባ ነው ይላል? ዝም ብሎ ሆነ ሆኑ ላገባ ነው ላገባ ነው ላገባ። እንዴት ማግባት ብርቅ አደረገው እኮ። ምን አስቦ ነው? በቃ አግባ አግባ። ከዛ ሰርግ ጥራን። በቃ እኛም ሰርግ ለማጀብ እንመጣለን። በቃ ለሰርጉ ችግር የለውም፣ እንመጣለን። እንዴ እንመጣለን። አንተ እኮ ዝም ብለህ ላገባ ነው ትላለህ ከዛ ልክ ላገባ ነው ብለህ በቃ ካሜራ ላይ አመላመጣም የማገባት ሚስት ካሜራ ላይ አላመጣም ትላለ። ከዛ ትንሽ ቆየት ብለ ደግሞ ፊት ለፊት ታመጣለ ሲጀምር። በነገራችን ላይ አረቦች ብዙም ይዞ ባይፈልጉም ሶሻል ሚዲያ አይፈልጉም። በአብዛኛው በተለይ ሴቶች እንደ ከአስር አንድ ነው እንጂ ይቶ የሚፈልግ የለም ሶሻል ሚዲያ አይፈልጉም። እንደዚ ይመለከታሉ እንጂ ሶሻል ሚዲያ የሚወጣ የለም። ወይም ደግሞ ከጀርባ የሆነ ድምጻቸውን አጥፍተው ምናምን ነው የዛ ሀገር ታውቃላችሁ። ኢቨን ከጀርባ የሆነ ነገር ራሱ እየሰሩ ቢወጡ ይታይላቸዋል፣ በጣም ይታይ አላቸው። በነገራችን ላይ በቃ የሆነ እንትር ይደራረጋሉ፣ ያኔ እሸር ይደራረጋሉ፣ ይደጋገፋሉ። እንደኛ ሀገር አይደለም፣ እንደኛ ሀገር ምቀኞች አይደለም ማለት ነው። አዳሚ ሰምታችኋል ለምን መሰላችሁ አንዱ ለአንዱ ለአንዱ በጣም እንትር ነው አሁን የሆነ ነገር ሲሰራ ሲሰራ ቢኖር እሚያ የለም ሰው የሚፈልገው ድራማን ነው እስኪ ብዙ እንትሮች አሉ ስታዞች አሉ አሁን እነሱ ጋር የሚታየው እና ድራማ ጋር የሚታየው አንድ አይደለም ይህ ሀቅ ነው የተደ- የማይደበቅ እውነታ ነው ማለት ነው እና አንዳንድ ሰዎች እንትራለን ማለት ነው ስለዚህ አረቦች ብዙም ሚዲያ ላይ ንትር የላቸው አይፈልጉም። እንደዚ ወጥቶ ምናምን ልታይ ምናምን የሚፈልጉ ሰዎች አይደሉም። እሱ ደግሞ ወደ ሚዲያ ይዣት እመጣለሁ ብሎ መጀመሪያ ያላወንጣት ብሎ ነበር። አሁን ደግሞ አመጣታለሁ አለ። እንግዲህ እናያለን፣ እኛም እናያለን፣ እናንተም አምጣት። እንግዲህ ከዛ ሱመያ ከተደበቀችበት ካለችበት ፈልፍላ ሱመያም ሆነ ሰላምም ታወጣልሃለች ማለት ነው መተው አበላሽልሃል ከዛ ደግሞ ሰርግ አበላሸችብኝ፣ ምን አበላሸችብኝ፣ እያርግ ደግሞ ወደኛ ትመጣለህ ማለት ነው። ከዚህ ሁሉ ግን ሚስትህን ብትይዝ የምፈልገውን ብታረግ ጥሩ። እና እኮ ግራ ገባል። እናስታርቅ እምቢ፣ ታረጉ እምቢ፣ ዝም በሉ እምቢ። ምን ይሻላል ጎበዝ? እንዲያው ምን ይሻላል? እስኪ መላ በሉ እና አልሙየም እንግዲህ ሱመያ የመን አልመጣሁም ብላለች። የመን አልመጣሁም ግን ሰላም እንሄድ ብላይ ነበር አልሄድም ብያት አለውኝ። አልሄድም ብያት ራሷ ናት የሄደችው ብላለች ማለት ነው። ሰላም ግን አልሄድም አልሄድም ስትላት፣ ሰላም ግን ተከትለው መጣ ሰላም ለምን ተከተለችው? ቆይ እሷ ለምንድን ነው ሰይድን የምትከተለው? በቃ ማለት እሷ ታይካለቻት። ለምንድን ነው ይሄን ያክል እኔ ሰላም የምትከተልበትን ነገር በነገራችን ላይ አልገባኝም። እሺ ባለፈው ሱመያ ልታግዝ ነው ተባለሽ ግን አሁን ደግሞ ጭራሽ ሀገር ቆርጣ ሊጋመኛ በሰው ሀገር መታ ለምንድን ነው የምትለው? በነገራችን ላይ እዚህ ሀገር እንደ የፈለግሽ ኢትዮጵያ እንዳለው ማንኛውም አረበግ ላይ የሆነ ተናግሮ ምናምን ዝም የሚባል ነገር አይደለም። እና በተለይ እዚህ ሀገር ላይ መታ ክፉ ነገር ወይም ደግሞ እሱን የሆነ ነገር አበላሻለሁ ካለ በጣም ከባድ ነው የሚሆንበትና አርፋ ብትቀመጥ። ለምንድን ነው ውስጥ ተከትላት ዝግ ድረስ የመጣሁት ምን ልታረገ? የሚያገባት ልጅስ ስታገኘች በኋላ ምን ልታረገ? አታግቢ ልትለው ነው እንዴ? ልታስገድድ እንዳታገቢ ልትለው ነው ሁለተኛ ነች ብትላትም፣ በስልምናችን ይፈቀዳል ነው የምትላት እርግጠኛ ነኝ። በእስልምናችን ይፈቀዳል አንቺ ምንድነሽ ማነሽ ነው የምትባለው። ከዛ በዛ በዛ ደግሞ ወደ ፖሊስ ይኬዳል ማይሆን እና የማይሆን ነገር ይፈጠራል። የማይሆን ነገር ከመፈጠሩ በፊት ግን ሰላም ወደ ሀገርሽ በሰላምሽ በስምሽ ሰላምንሽ በሰላምሽ ተመለሽ። እኔ ማለት ነው ይህ ልጅ አንድ ነገር ታበላሸችበት እርግጠኛ ነኝ። ቀጥታ ነው የሚወረውርሽ በየለቱ።